አስጥልኝ ተመልካቾቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በብሩህ ተስፋ ፕሮግራማችን እንግዲህ እንደተለመደው ሁሉ የተለያዩ እንግዶችን ወደ እናንተ ይዘን የምንመጣበት ጊዜ ነው። በዛሬ ላይ ደግሞ ቢልልኝ ማሙዬ ይባላል። በልዩ ፍላጎት መምህርም ነው። እንዲሁም ደግሞ ከአምስት አመት በላይ በሰናይ የስፖርት ቡድን ውስጥ ሲሳተፍ የቆየ መስማት የተሳነው ነው። በተጨማሪም ደግሞ የተለያዩ ማህበራዊ ሚዲያዎችን በመጠቀም ለበጎ አላማ በመዋል በማህበራዊ ጉዳዮች ላይ መስማት የተሳናቸው ችግሮች ሲያጋጥሟቸው እርስ በርስ የመረዳዳት ባህልን አብሮ እየተሳተፈ የሚገኝ መስማት የተሳነው ልጅ ነው በእነዚህ ጉዳዮች ና በሌሎች በማህበራዊ ጉዳዮች በአስተዳደጉ በሚሰራቸው እንቅስቃሴዎች ሁሉ እየተነጋገርን አብረን ቆይታ የምናደርግ ነው የሚሆነው ቢልልኝ እንኳን ደህና መጣ እንኳን ደህና ቆያችሁ እንዴት አገኘኸው የመጀመሪያ ነው ኢቲቪ ስትመጣ አይደል ነው አሁን ምን እየሰራህ ነው የምትገኘው? አሁን ምሰራ አራራ አርበኞች አጼ ትምህርት ቤት እዛ ውስጥ ነው መሰራቱ። የልዩ ፍላጎት ባለሙያና የምልክት ቋንቋ መምህር ነኝ። ብዙ ጊዜ እኔ ራሱ ማቅህ ማህበራዊ ሚዲያ ስንጠቀም ነው። በተለይም ደግሞ ፌስቡክ ላይ መስማት የተሳናቸው አሁን ብዙ ጊዜ ስናይ በሬዲዮ መረጃ ተደራሽ ማድረግ አይቻልም። ቴሌቪዥን ነው ቴሌቪዥን ደግሞ በጣም ውስን ነው የሚባል ጥቂት ናቸው። በቴሌቪዥን መረጃውን ተደራሽ በማድረግ ላይ የሚታወቁት እና ፌስቡክ በጣም ሚመች ይመስለኛል ለመስማት የተሳናቸው አይደል። ፌስቡክን እንዴት ነው የምትጠቀመው አንተ ማለት? የተሳሳቱ መረጃዎች ቢኖሩ ትክክለኛ ቢሆኑ እንዴት ይቻላል? ፌስቡክ በፊት አልጠቀም ነበረ ውጭ ያሉት መስማት የተሳናቸው የምልክት ቋንቋ ሲጠቀሙ አየሁና ለምንድን ነው ኢትዮጵያ ውስጥ አይጠቀምም የሚል ነገር ተሰማኝ። በኋላ መስማት የተሳናቸው የመረጃ ችግር እንዲያገጥ አልፈልግኩም ነበረ። ሌሎችንም ጠይቅ ነበር። ከዛ በኋላ የራሴ ፌስቡክ ከፈትኩኝ። መጀመሪያ የምጠቀመው በፌስቡክ ላይ የምልክት ቋንቋ እንግሊዘኛ ነው። ከዛ በኋላ የኢትዮጵያ ምልክት ቋንቋ እየተጠቀምኩ ማሰራጭ ጀመርኩኝ። አይ ጥሩ ነው። አሁን እንዴት ነው? ብዙ ተከታይ አለ? አዎ፣ ብዙ ተከታይ አለኝ። ብዙ የሚከታተሉኝ አሉ በፌስቡክ ላይ አንዳንድ ደግሞ ሌሎችም የማያውቁኝ ይህንን ቢልልኝ አላውቀውም የሚሉ ነበሩ። በፌስቡክ ብዙ የተተዋወቅኩት አሉኝ። ስለዚህ አንተ በፌስቡክ ጥቅም አግኝታል። አዎ ፌስቡክን በመጠቀም አንተ ያገኘው ጥቅም አለ? ምንም የሚያገኘው ነገር የለም

መስማት የተሳናቸው ችግሮች ሲያጋጥሟቸው ምናልባት ዝቅተኛ የኑሮ ደረጃ የሚኖሩ ከሆነ ገንዘብ ከሌለ ከሆነ ሕክምና ቢያስፈልጋቸው ለዛ ነገር ለማዋጣት ሰዎችን ተጠራርታችሁ ድጋፍ ለማድረግ ተጠቅመ ታውቃለህ? አድርገህ ታውቃለህ? አስተዋጽኦ አድርገህ ታውቃለህ? ድግፍ የሚያስፈልጋቸውን ጊዜ በተለያዩ ክልል በፌስቡክ ሁሉንም እንደዚህ መረጃዎችን ለማድረስ ድጋፍ የሚያስፈልጋቸው ማማን እንደሆኑ በዛ በኩል ለማቅረብ ሞክራለሁ። አበልከ ሁለተኛ ደግሞ መስመሰላቸው ብዙ ጊዜ በገንዘብ በኩል አቅም ያላቸው ብዙ የሉም እና ውጭ ያሉትም ሀገርም ያሉትም ሊያቅማቸው ያህል ድጋፍ እንዲያደርጉ እጥራለሁ። ወደ አንተ ታሪክ ልመለስ እና የት ነው የተማርከው? በልጅነት እንዴት ነው የተማርከው? ዴፍ መቼ እኔ እስከ ሶስት ዓመት ድረስ እሰማ ነበረ። ከሶስት ዓመት በኋላ ነው ወድቄ የመስማት ችግር ያጋጠመኝ። እናቴም ይሄንን ተጨንካ አክም ቤቶች እንደነበረ ከዛ በኋላ እና በሕክምና ትቻ ስላስቀለኝ ትምህርት ቤት እዛ ገባውና፣ ምኒልክ አንደኛ ትምህርት ቤት አንደኛ ደረጃ ትምህርት ቤት እዛ እየተማርኩ ቆየሁ፣ አና የምልክት ቋንቋም ተማርኩ። ጎበዝ ተማሪ ነበርኩኝ፣ ረባሽም ነበርኩኝ። በትምህርት ጎበዝ ፈጣንም ነበርኩኝ። ከአንደኛ እስከ ሰባተኛና ስምንተኛ ክፍል እዛ የለም፣ ከአንድ እስከ ስድስተኛ ክፍል ብቻ ነበረ። አልፋ ትምህርት ቤት ሰባተኛና ስምንተኛ ክፍል ቀጠልኩኝ። ጥቁር አንበሳ ደግሞ ትምህርት ቤት ከዘጠኝ እስከ ከዘጠኝ እስከ አስር ተማርኩኝ። ከየጠየቅኩ ነው ብዙ የት መማር እንዳለብኝ ሰው ነበረ። ሰዎቹ ኮተቤ መምህራን ትምህርት ኮሌጅ ዛ ገባ እየመኩሪኝ ነበረ። ከዛ በኋላ ከአስራ አንደኛ ክፍል ውጤት አለፍኩና ኮተቤ ገባው ዓመት ነበረ ሁለት እንደ አብረራ ያዘጋጅልኝ ኮተቤ ገብቼ ተመርቄያለሁ። በዲፕሎማ ነው የተመረቀ። አባቴም በጣም ነው እንደዚህ መስማት ተነኝ ሆኔ ኮተቤ ገብቼ በመረቀ በጣም ደስ ብሎታል። በአካባቢ ቢልልኝ ተመረቀ፣ ቢብሊ ተመረቀ፣ መስማት የተሳነው እሱ ተመረቀ እያሉ በአካባቢ አሉት። ሁሉም በጣም ነበረ የሚገርማቸው ደስ ብሏቸው ከተመረቀ በኋላ እና በዳው ስራ ገባ በሚያዛ እንትን 201 ስራ ተቀጠርኩኝ እስካሁን ድረስ አራት ዓመት በስራ ቆይቻለሁ እግዚአብሔር ይመስገን የወራኝ ስኬታማ ህይወት ነው ሌሎች ያስተምራል ብዬ አስባለሁ ግን ያንተንም ቁርጠኝነት ጥንካሬ የሚያሳይ ነገር ነው ተብሎ ትምህርት መማር በራሱ ትልቅ ነገር ነው። ቤተሰቦች ደስተኛ ሲሆኑ የሚሰማህ ነገር አለ አደለ? በራሱ እኮ ዴፍ ሆኖ አንድ ልጅ ሲወለድ ቤተሰብ ወይም ወላጅ አዲስ ነው የሚሆንበት እንዴት እንደሚያሳድገው ሊጨነቅ ይችላል። እንደ ሀገር ደግሞ ብዙም የተለመደ ነገር የለም ለመስማት የተሳናቸው የሚሆን ለሌላው ለአካል ጉዳተኞች ምቹነት ያለው ነገር ስለሌለ ያ ወላጅ ከመደናገጥም ከብዙ ነገርም መስተጓጎል ይፈጠርበታል ብዬ አስባለሁ። ልክ እንዳንተ ደግሞ ተምረው ጨርሰው ለስራ ብቁ ሲሆኑ ደግሞ በጣም ደስተኛ ይሆናሉ። አንድ መድግ አሁን ዲፕሎማ ነው ያለኝ አስረኛ አሁን በዲፕሎማ ነው የተመረቀ። አሁን በዲፕሎማ እየሰራ ነው ያለሁት። አንደኛና ቀዳምና ለዲግሪ ፕሮግራም ደግሞ እየተማርኩ ነው፣ አሁንም እየቀጠልኩ ነው። አሁን ስ የምትሰራበት ቦታ እንዴት ነው? እንዴት አገኘሁ? ስራውን ወዲያው ነው። በዛ ላይ ስራ ያገኘው ተመረቀፊሽ። ሌላው እኮ ተለጥፎ ፈልጎ የት እንደሚያገኝ ብዙ ድካም አለው። አንተ እድለኛ ነህ። በጣም እንዴት አገኘው? መጀመሪያ ልክ እንደ ተመረክ፣ ኮተቤ በዲፕሎማ ኮተቤ ተመረቀ። ስራ መቀጠር ግድ ነው። በራሱ ፈልጎ ነው የሚቀጥረው። በዚህ ምክንያት በተመረኩ ከአንድ ወር በኋላ ስብሰባ አለ። አራዳ ክፍለ ከተማ ትምህርት ቢሮ ተጠራ። ሁሉ መስመሰናቸው እጣ ወጣልን። ትምህርት ቤት የተለያየ ትምህርት ቤት መደብን። ቦሌ ቦሌ ርቁን አልኩኝ። መስራት መስራት በትርፍ ጊዜ መስራት ስልንፈልግ አይመቸኝም አልኩ። ጥሩ አይደለም ብዬ አስብኩኝ። አራዳ ሚሰማ አራዳ ያገኘ ነበረ። ባክ ቀይረኝ። እኔ ቦሌ ነበርኩኝ፣ ወደ አራዳ ከሚሰማው ጋር ተቀያየርን። አራዳ ክፍለ ከተማ ትምህርት ቢሮ እዛ ገባ ጠየቅን። የት ነው መስተማር ትምህርት ቤት መስተማር የምትፈልገው? ምልልክ ትምህርት ቤት በልጅነት ጊዜ እዛ የተማርኩ ስለሆንኩ እዛ ማስተማር እፈልጋለሁ አልኩኝ። ሞላ ሞላ አሉኝ። እሺ ሌላ ትምህርት አርበኞች አርበኞች አርበኞች ትምህርት ቤት እዛ የሚል ሰጡኝ። እሺ ይሁን ብዬ ተቀበልኩኝ። ከዛ በኋላ እዛ ሄድኩኝና ሀላፊው ደብዳቤ ትሰጠ አንተ አትሰማም፣ ምንድን ነው የምትሰራው ምናምን ብሎ ጠየቀኝ። እኔ ደግሞ ያው በጽሁፍ ነው፣ ችግር የለም አማርኛ በደንብ መጻፍ ይችላሉ። እኔ የፍለጋ መምህር ነኝ። ምን ብሎ ጠየቀኝ። በልዩ ፍላጎት ውስጥ ብዙ የሚሰራ ነገር አለ። አሁን እዛ ትምህርት ቤት ውስጥ ሁሉም የሚሰማ አስተማሪ ነው። እኔ ብቻ መት ስለዚህ የምልክት ቋንቋ ማስፋፋት ፈልጋለሁ፣ የምልክት ቋንቋ ማስተማር ፈልጋለሁ አልኩኝ። ስለዚህ ያ ቋንቋ አስተመረ የምልክት ቋንቋ ከተማረ በኋላ ለብዙ ነገር ይጠቅማል፣ ላስተማሪም ላስተርጓሚም ለክብና ባለሙያም ይጠቅማል ብዬ አስረዳውኝ። አይ መልካም፣ በጣም ደስ የሚል አጋጣሚ ነው የሆነው። እስቲ ደግሞ ወደ ማህበራዊ ሁነቱን እንመለስና ከማህበራት ጋር ግንኙነት ይኖረሃል ማለት። የመስማት የተሳናቸው ብሔራዊ ማህበር አለ። አባል ልትሆን እንደምችል ገምታለሁኝ ግን እንደዚህ አይነት ጠንካራ ወጣት ደግሞ በዛ አባል መሆን ብቻ ሳይሆን ለሌሎች ከስር ላሉ መስማት የተሳናቸውም ልጆች ይሁን ለሌሎችም ማስተማሪያ አርአያ መሆን አለብህ ብዬ ያስባለሁኝ። ለምሳሌ በመስማት የተሳናቸው ብሔራዊ ማህበር ውስጥ ኮአክሽን መስማት የተሳናቸው ሕጻናት ትምህርት ቤት አለ። እዛ ራሱ ሄዶ የራስህን ልምዶች ከማካፈል ልጆቹን ከማድረግ አንጻር ትልቅ አስተዋጽኦ አለው ብዬ ያስባለሁ።

ብዙ ነገር መስራት ተፈልጋለሁ። እኔ ገና በእውቀት ብዙ ይቅር መመሪያውን፣ ደንቡን ሁሉን ገና ብዙ አላውቅም። ግን ማህበሩን ላይ ብዙ ነገር አድርገዋል። ማህበሩን አዳራሽ ያፈርሰዋል። አሁን ማህበሩ አዳራሽ የለውም። ማህበሩ አዳራሽ ቢኖረው ብዙ ነገር መስራት አስባለ ማህበር ውስጥ ገብቼ አሁን ለመስራት አሁን ያለሰንኩ ብዙም ነገር ማወቅ አለብኝ። መልካም። እሺ ቀደም ሲል እየጠቀስኩኝ ነበር፣ በሰናይ መስማት የተሳናቸው የስፖርት ክለብ ነበረ። የኃላፊው ስም እንዲሁ ማን ነበር? እንዳለ የሚመራው የሚሰማ ሰው ነው። ለሌለው ለተመልካች ግልጽ ለማድረግ ያክል ነው። የሚሰማ ሰው ነበር እና ከአስራ ሁለት በላይ የምትሆኑ መስማት የተሳናችሁ ነበሩ መሰለኝ። በዛ ሰዓት ኢንተርቪው አድርገው ነበር ከአንድ ሁለት ጊዜ በኛ ፕሮግራም ሽፋን ሰተን ነበር እና እዛ ስትሰሩ የነበረበት ጊዜ እንዴት ቀረ? ለምን ፈረሰ? ታሪክ በጣም አሳዛኝ ስናይ በዛ አስራ ሁለት ነበርኩኝ። አስራ ሁለት አመት ዕድሜ ነበርኩኝ መጫወት ጀምር። በጣም በቃ የእግር ኳስ ጫወታ በዛን ጊዜ በጣም ደስ የሚል ነበር። ምንም የሚከፈለል ነገር የለም። በራሳችን ወጪ ነበረ የምንመላለት። ፀሐይም አለ ብዙ ነገር አለ። ያን ሁሉ እንችላለን ነበረ ደክሞን ደምንጫወተው ክፍተን ነበረ። በጣም ሀላፊውም ደግሞ ስፖንሰር በተለያዩ ቦታ እየሄድ ይፈልግ ነበረ። ብዙ ጊዜ የአሁን ድጋፍ ሲጠይቅ ለሚሰሙት ብቻ ነው። ለሚሰማ ለመሰሰላቸው ምንም ድጋፍ አይደረግም። ኳስ ድምፅ አለ፣ ምን ተመሳሳይ ነው። ጭልምዳለኩመት ሰና ቸኩ ኳስ ሲጫወቱ በማየት ነው እንጂ እንደሌሎቹ ሌሎቹ ድምፅ በመስማት አይደለም። የፈረሰበት ዋና ምክንያቱም በኮረሳም በኮረና ነው። ጥሩ እየሄደ እያለ ክልሎቹም እያወቁት ነበረ። በኮረና ምክንያት ሰና የእግር ኳስ ክለብ ፈረሰ።

በራሳችን ወጪ ነው አሁን ታብት ስንመላለስ የነበረ። በዛን ጊዜ ልጆች ነበርን። ልጆች ነው ወደፊት እንግዲህ ይጠቅመዋል። አሁን ለልጆች ነበረ የሚጠቅመው። አሁን ወደፊት የሚመጡ ልጆች ለእነሱ ማሰብ አስፈልጋል። አሁን ጀምራል። የተባበሩት የሚባል አካባቢ ተመልሳል፣ መሰባሰብ ተጀምሯል። የሚሰሙና መስመሰላቸው እዛ ለሜዳው ሲከፈል እና ለመስመሰላቸው በነፃ ለሚሰሙት ደግሞ በከፍያ እዛ ይንጫወታል። በቀል ለሜዳ የሚከፈለው ሁለት ሺህ ብር። ወደፊት ምን ተስፋ አለ? እዛ እንደሚያቀው በጣም የሚል ጊዜ ነበረ አስታውሳለሁኝ። በተለይ ደግሞ ፌዴሬሽኖች፣ የስፖርት ፌዴሬሽኖች የተቋቋሙት አለም ሰገድ እንደነገረኝ ከሆነ ለፌዴሬሽኖቹ የተቋቋሙት ለሚሰማው ስፖርተኛ ብቻ ነበር፣ ባጀት ድጋፍ የሚያደርጉትና የሚፈቀድልን ይሄ ስለሆነ ልጆቹን ማብቃት አልችልም ብሎ ያስብ ነበር ግን አለም አቀፍ ሕጎችን በመጠቀም የመስማት የተሳናቸውን መጽሐፍ ሁሉ ታትሟላል አስታውሳለሁ። መጽሐፍ አለ። የመስማት የተሳናቸው የስፖርት መጽሐፍ አለ። ኳሱ ለሚሰማው ሰው ድምጽ አለው። ለመስማት ይሳናው ድምጽ ስለሌለው መጫወት አትችሉም የሚለውን ነገር ለመመለስ በምልክት በመጠቀም የማስኬድ ብዙ ጥረቶችን ሲያደርግ እንደነበር አስታውሳለሁ ግን እንደዛም ሆኖ አሁን ይሄ በርካቶች ጋር በጣም በተለያየ የተለያየ ሁኔታዎች ላይ የተለያየ ተቋማቶች ላይ የሚፈጠር የግንዛቤ ችግር ነው። ግን አንተ በራስህ ፍላጎቱ ካለ ስፖርት መስራት አንዴ ከጀመርከው መቼም አትተወውም አይደል? ስፖርት የጀመረ ሰው ሲያቆም አላይም። ብዙ ጊዜ በመስራት የሚቀጥል ይሆናል። ማለት ጠዋትና ማታ ኤክሰርሳይዝ የምታረገው ነገር ነው። ወንድም ስለሆንክ ደግሞ ኳስ ከባድ ይመስለኛል። ስለዚህ በራስህ አንተ ልጆች ሰብስበህ ለማሰልጠን አልሞከርክም፣ አላሰብክም? በፊት አትቤ ነበር፣ አሁን ግን ቴኒስ ነው የምጫወቱ። ብዙ ጊዜ አሁን በቃ ስናይ ራሱ እግር ኳስ ከፈረሰ በኋላ አሁን አሳቤ ወደ ቴኒስ ጋር መጣ እና በዛ በቴኒስ እየተጫወትከው አሁን ቆይቻለሁ። በዚህም ዋንጫ አግኝቻለሁ። አሁን ደግሞ ልጆች ሰብስቤ ለማስተማር አራዳ ሀያ በላይ መትመሰናቸው ስንዝዝራአለ ስልጠና ለመስጠት እዛ አራዳ አራዳ ያሉትን አላፊዎችን በማነጋገር እዛው በቃ እስካሁን ድረስ የነበረን ተሳትፎ በማሳጀን ማስረጃ በማሳየት ስንዝርዝራቸን ሰጥቼ ስልጠና ለመስጠት ሀሳብ አቀርቢያለሁ። የጠረጴዛ ቴኒስ ቦታ እንዲሰጥ ጥያቄ አቀርቢያለሁ። ሁለተኛ ደግሞ ለነሱ ደግሞ ስልጠናት ሲመጡ ክፍያም ቢከፈላቸው ለትራንስፖርት የሚጠቅማቸው ብዬ ጥያቄ ያቀርባሉ። ሁለተኛ ደግሞ ለትራንስፖርት ለምናምን ችግር ውስጥ እንዲያጋጥማቸው ስለማልፈልግ ይህንንም ለአራዳ ክፍለ ከተማ ላሉት ኃላፊዎች ይህንን አስረድቻለሁ። እስካሁን ድረስ ምላሽ አልተሰጠኝም። እንደወላለን እንደወላለን እንደውላለን ይላሉ። በዚህ በኩል ስራ አለ። በዚህ ስልጠና ለመስጠት በጣም ከባድ ነው። እዛ ደግሞ ቆይ ይሉኛል። በቃ ከአዱ እዛ አንዴ ደግሞ እዚ አንዴ እዛ ይሉኛል። ስማቸው ግን የተመዘገበው አሉ የሚሰለጥነው አሉ። እስካሁን ምላሽ አላገኙም። አይ ጥሩ ነው ግን ጥያቄ የውጭ ማስተጫዋች ደጋፊ አርሰና አንተ የምትደግፈው ማለት ነው? ፕሪሜር ሊግ ማንቸስተር እና መደገፈው፣ እኔ ማንቸስተር ደገፈ ነበር። ሁሌ እጨዋለሁ በቃ። ግን አንዳንዴ አሁን ሳስበው ደግሞ የታጧ ኳስ የታል ማለት እንደመጀመርኩኝ ውጭ ያለት እኔ አላውቀውም። ደመወዝ እዛ ወፍራም ደመወዝ ያገኛለሁ። ውጭ ያለት እኔ ግን ምን እጠቀማለሁ? ኪሳራ ነው፣ በተ የሚል ሀሳብ ጥሩ ጥያቄዎቼን ስለጨረስኩ አሁን ማስተላለፍ የምትፈልገው መልእክት ካለ ቀረ የምትለው ሀሳብ መናገር እፈልጋለሁ። እዚህ ኢቲቪ ማካሄድ እኮ ሳልናገር አልመለስም የምትለው ሀሳብ ሊኖር ይችላል። እሱ ነገር ካለ እ ብዙ መልእክት አለኝ። አመሰግናለሁ። የመጀመሪያ ኢትዮጵያ መስ ብሔራዊ ማ በቃ አሁን አዳራሽ የለም ቢሮ የለም። አዳራሽም ቢሮም ቢሰጡን መስማት የተሳናቸው በዛ ቦታ ላይ ቢገናኙ እርስ በርስ ቢደጋገፉ ሁሉም አሁን ድፎች በዛ ቦታ አሁን የት የት እንዳለ። ስለዚህ አሁን ማህበሩ የለም አዳራሽ የለም። መስማት የተሳናቸው በሳይኮሎጂ ይጎዳሉ። ስለዚህ ከዛ አንድ ቦታ ተሰባስበው መረጃ እንዲለዋወጡ እርስ በርስ እንዲመማመር ቢሮና አዳራሽ እንዲሰጥን የሚል ጥያቄ አቀርባለሁ። ሁለተኛ ደግሞ ስፖርት ጉዳይ በተመለከተ ነው እኔ ቴኒስን እግር ኳስን ለሚመለከትሉ ደብዳቤ አስገብቻለሁ ሁሉም ተቀብሏል ግን ይህንን ስፖርት መስማት የተሳናቸው በዚህ እንዲሳተፈው ይህንን ተቀበለው እኛን እንዲደግፉ እንፈልጋለሁ ስለዚህ ብዙ ጊዜ ድጋፉን ካገኙ በሁሉም ነገር ህይወትን ይቀይራል ስለዚህ በሁሉም የስፖርት አይነት እንዲሳትፍ ፈልጋለሁ። በአትሌቲክስ፣ በቴኒስ፣ በእግር ኳስ ድጋፍ እንዲያደርጉ ይሄንንም። ሶስተኛ ደግሞ አካባቢ፣ በአንዳንድ አካባቢዎች ስለመስመሰ ግንዛቤ ቢኖር፣ ለምሳሌ ምልክት ቋንቋ እነሱ ሲያስብ እንደ ብድን የሚያዩት ቋንቋ የእግዚአብሔር ስጦታ ነው። መግባቢያ ነው። ምልክት ቋንቋ የሚያምር ነው፣ ውበት ነው። ስለዚህ ቋንቋ ውበት ነው፣ መግዛት የምንችለው አይደለም። ስለዚህ በአካባቢ ምልክት ቋንቋን ሁሌ ግንዛቤ ሊያገኙ ይገባቸዋል። ምልክት ቋንቋን ሊያውቁ ይገባል። ብዙ ጊዜ የምትነሰናቸው የመጽሐፍ ችግር አለባቸው። መጽፍ ማቸው እና እንዲ ያለ የሚል ነገር ስላለ ምልክት ቋንቋ ላይ ህብረተሰቡ ግንዛቤ አግኝቶ ቢማር እና ምልክት ቋንቋን ቢያወቅ ላለ እና ግንዛቤ ቢያገኙ ላሉ። አራተኛ ደግሞ መስማት የተሳናቸው ብዙ ጊዜ ጨለማ ውስጥና በስቃይ ውስጥ ነው አሉ። ሁለተኛ ደግሞ ስራ እድል የሌላቸው ስለሆነ ለእነሱ የስራ እድል እንዲሰፋ ስለዚህ መስመሰናቸው የአእምሮ በቃ በአእምሯቸው ፈጣኖች አሉ። የእነሱን ችሎታቸውን ማየት መጀመሪያ በቃ ምን እንደሚሰሩ ማወቅ ልና እድሉ ቢሰጥ አምስተኛ ደግሞ

በክርስቲያንም በኦርቶዶክስም ሁሉም ይህንን መማር ስለሚችሉ ከመናታችን መከተል እንደሚችሉ እንዲያውቁ እፈልጋለሁ። መስማት የተሳናቸው ወዳችኋለሁ ይላል በምልክት ቋንቋ። እኛ ምን በጣም አመሰግናለሁ፣ እዚህ ድረስ መጥተህ ቆንጆ ማብራሪያ ስላረክልን፣ በጣም ጠንካራ መስማት የተሳነው ወጣት መሆንክን ስላሳየ እጅግ በጣም አመሰግናለሁ። እሺ ፕሮግራማችንን የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ።